ራላ አሳማምሽኝኔ ልጅ ያለ ልጅ በሽታ ያለ አንች መድኃኒት የለኝ። ማምሸቱ ሳያንስ ዛሬ ደግሞ አድሮ ሊመጣ ነው። እኔ በልጅነት የወለድኩት ልጅ ነው፣ ገና ከመሬት ብቅ ሳልል ምኑንም ሳላውቀው በጣም በልጅነት የወለድኩት ልጅ ነው። ግን በሰላም ነው ማለት ከዚህ በፊት አድሮ አያውቅም ብዬ ነው። ያው እንግዲህ መጠጡም ሲጋት ባንኮኒ ላይ ነግቶበት ይሆናላ። ቆይ እስኪ እችን የመሰለች በሁሉ ነገር ሙሉ የሆነች ሴት ቤቱ ቁጭ አድርጎ ሰው ማታው ወጥቼ ልፈልገው። እንዳልኩሽ እኮ ወጥቼ ብፈልገው ኑሮ ይሻል ነበር። ምንም እንቅልፍ ሳልተኛ እኮ ነው ያደርኩት። ጥጋበኛ ወጠጤ እርሻ ወጥቼ ቀንበር ካልተሸከምኩ ይላል አሉ። እኔ እኮ ስትናደጅ፣ ተረቱን ኬት ከዚህ እንደምታመጪው ነው የሚገርመኝ። አሻንጉሊቴ አሻንጉሊት የመሰለች ኬት ነው ያመጣሃት? ማሚ፣ ፍቅረኛ ነች። ፓፔት ሳትሆን ፍቅረኛ ሚስቴ ነች። ምንድን ያልከው አንተ ውርጋጥ? ተዋወቂያቸው ቤሪ፣ እሷ እናቴ ናት። እሷ ደግሞ እሷ ደግሞ ሰራተኛ አማቼ፣ ስላወቅኩት በጣም ደስ ትሰማኛለህ? ይችን ዋልጌ የዘክልኝ፣ ውጣ! ይህንን አስቀያሚ ፊት ከዚህ በኋላ ማየት አልፈልግም። የዘክልኝ፣ ውጣ! ኦማይጋሽ ቤት፣ ብቻ እኔን አስቀያሚ እያሉኝ እንዳይሆን በፍጹም። ቤት፣ ተረጋጊ እንጂ ማዬ። ምራትሽ እንደዚህ ነው የምትቀበያት? እንግዲያውስ እኔ እስከማውቀው ድረስ አንድ ቤት ውስጥ ሁለት ምራት የለም። እኔ ደግሞ የማውቀው ምራቴ ፍርቱና ብቻ ናት። ፍርቱና ሰራተኛዬ እንጂ ሚስቴ ልትሆን አችልም። እማ፣ እውነት አንተ ከኔ ማህፀን ነው የወጣኸው? እንዴት የገዛ ሚስት ህን ሰራተኛ ብለህ ታስተዋውቃለህ? እንዴት ለውሸትህ ምስክር ትፈልጋለህ? ስትታይ ምን ሚስት አይመስልም። ትሰሚኛለሽ? እሷ ነች ሚስት የማትመስለው አንቻለሽ አይደል? እንደ ሰው አትመስይው። ስሚ፣ ይሄ ዋልጌ ምን ብሎ እዚህ ቤት እንዳመጣሽ አላውቅም። ቤቱ ግን እማወራለሁ፣ እማወራውም ፍርቱና ናት። አሁን በጸባይ ከዚህ ቤት ትሄጃለሽ ወይስ በጸብ ይሻልሻል? ማይጋሽ አንዬ ሚንግዲ አማች አደኛ እንደሆኑ ለምድን ያልነገርክ? ማሚ ፍቅረኛ የነች ሚስቴ ነች። ይኸው ቀለበት ራሱ አለን። ቀለበት አድርገናል። ኦልሞስት ተጋብተናል። ከአሁን በኋላ ፍቅር ማለት የሁልጊዜ ሚስቴ ነች። ስለዚህ ሊቆና

ከንፈር ሊፕስቲክ ዝብርቅርቅ ይልበኛል። የከንፈርሽ ቀለምና ንዴትሽ ምን አገናኝቶት ነው እያልከኝ ነው አይደል? እኔ ራሱ ግራ ግብት ነው የሚለኝ። ወይ እኔ ምላ ኒ እስኪ ሻዶ፣ ልክ ነው አይደል? እስኪ! ይሄማ በፍጹም የኔ ልጅ አይደለም። እውነት ቀይሮ አምጥተውት ነው እንጂ፣ ይሄ በፍጹም የኔ ልጅ ሊሆን አይችልም። ቆይ እዚህ ቁጭ ብሎ መነፋረቅ ይሻላል ወይስ ይቺን አይን አውጣ ጸጉሯን እየጎተቱ ከዚህ ቤት ማስወጣት? ቆይ ምንስ ቢጠላኝ እንዴት በላዬ ላይ ሴት ይዞብኝ ይመጣል? ንቀት ነዋ። ምን ያመጣሉ አይደል? የማንንም ጉማሬ ቀለበት አድርጎ ቤት ድረስ ይዞ የመጣው ቀለበት፣ ጭራሽ ቀለበትም አድርጎላታል። ቆይ አንቺ ግን መኝታ ቤትሽ ድረስ ይዞ ሲገባ እንዴት ዝምት ያለሽ? ጉልበት ብታጪ ምላስ ታጫለሽ እንደ ው- ብለሽ አቀውጭውም አብቅቶልኛል፣ አብቅቶልኛል። ታለም ከዚህ በኋላ ታዲያ እኔ ባል መሆን አይችልም። አልሰማሽውም? እንደ እንዴ ለጮኛው ሰራተኛ ይናት ብሎ ሲያስተዋውቅኝ፣ ከፈለገ እችም ጋለ ቦታውን ሌላ ቦታ ወስዶ ማባለግ ይችላል። እኔ ግን አይኔ እያየ አይሆንም፣ አልፈቅድለትም። እሺ ሴትዮ ቀኑ ሙሉ ስፈት ግድቱ ይናው እንዴ ትረብሽኩ እንዴ አንቺ ራሱ ስትታይ በጣም ትረብሻለሽ፣ ታውቂያለሽ? እዚህ ቤት በሰራተኛ ከመጣሽ ጀምሮ ምንም አልወደደሽም። ምን አጥፍቼ ነው? ከኔ አሁን አፍ አትካፈሽ፣ እሺ? ሲጀምር ከኔ ጋር ቆመሽ ማውራት ራሱ ትልቅ ጥፋት ነው። እሺ፣ ቡና ላፍላልክ? ሴትዮው አሰምኝም፣ ምን ሊ በዙሪያ ላይሽ አልፈልግም። ከዚህ እጂ ልኛው ነው። እሱን ትተሽ የጠየኩሽ መልሽልኝ። መጀመሪያ ሃኒ መይታ ቤት እንደ አብር ምንም አትለም። ከዚህ በኋላ ግን እኔ በምፈልገው ዲዛይን ስለምናስተካከላት ችግር የለውም። የማታስበ ወይኔ ጉዴ! ጥፍሬ በጣም እየሳሳ ነው፣ ይጋሽ፣ እኔ በኋላ ጥፍሬ ቢነቀል። አሁንም እነግርሽን ነገር በደንብ አዳምጪ። እማዬ ፍርቱናን በጣም ነው የምትወዳት። ለምን ነው የምትወዳት ይመስልሻል? እኔ በምን ላውቅ እችላለሁ? የቤቱ ሰራተኛ ነች አላልክም? ስለዚህ የቤቱን ስራ በደንብ ስለምሰራ ነው። ሌላ እኔ የምን ላውቅ እችላለሁ? ምንም አላቅም። ከፍርቱና ጋር የሆነ ግንኙነት ውስጥ ገብች እንደነበር ነገር ነሻሉ አይደል? አሁን ግን ሰራተኛ ብቻ ነች አይደል? እማዬ ግን አሁንም እንደ ምራቷ ነው የምታያት። ስለዚህ አንቺ ከፍርቱና የተሻልሽ ጥሩ ምራት ለእማዬ መሆን መቻል አለብሽ። አልገባኝም። ከማግኝ ፕሊዝ፣ የተሻለ ምራት ደሞ ማለት ማለት ነው? አይሮን ነው እማዬ የምትወደውንና የማትወደውን ነገር ማወቅ። ለምሳሌ ይህን ነገር እማዬ አትወደው ማለት እንዲ። ጥፉን የሚያሳምር የሚያስተካክል ሰው አይወዱም ያልከኝ ነው። ጭራሹ ጥፍራም ነው የማትወደው። ወት ወይኔ፣ ጉድሽ ቤሪ እኔን ጥፍራም ብለህ እየሰደብከኝ ነው። ኖ ኖ አንቺ እኮ እንዲሁ ራሱ ያለ ሜካፕ ቆንጆ ነሽ። አለ አይደል ይሄ በር አይንኳኳም። እሱ ድሮ ቤቱ ክፍል በነበረው ጊዜ ቀረ። ቆይ ግን አንተ ትንሽ አታፍርም? እሷስ እሺ የሰው አይን ቀቅላ በላች ናት ወይ? ኔ ቅዱሽ ቤሪ ግን ምንድን ነው የሚያወራት? እመዬ፣ እውነታውን ለመርዳት ሞክሪ። ቤሪ ሚስቴ ነች። በል ፍርቱናስ፣ ሚስትህስ እንዲህ እንደ እቃ ተጠቅምህባት አውጥታ የምትጥላት ነገር ናት? ቆየ ፍርቱና ጥፋት ምንድን ነው? አንተን ባሌ ብላ እንደ አባት መንከባከቧ ነው?

ተረጋጊ እንዴ። እማ ዝም ብላ ነው ከልጅነት ጀምሮ ስተፈጥፈን ያደገችው መስመር እንዲይዝላት ለሌላ አስማረም ደግሞ ተወድሻለች። አሁን ራሱ ወደሻለች አውቃ ነው መልክ የምትሰራው። ቀስ እያልን ደግሞ እናሳምናታለን። እንዴት የዋህና ምስኪን እናት መሰለኝ። ችግር የለውም ማትፍረት። በኋላ ሰታት በጣም ነው የምትወጂያት። ሰሞኑን በጣም ስራ ብስተውብናል፣ ብታይ መፈናፈኛ አሳጥተውናሉ። እንደ ጋፋት ቋንቋ በጠፋ ስራ በዛብኝ ብሎ ማማረር አይከብድም። አንዳንዴም ግን ስራ ብቻ አይደለም። ለራስም ቢሆን ማሰብ ያስፈልጋል። ሰብሰብ በል። እስከ መቼ እንደዚህ ባክነት ትቀራለህ? ሰብሰብ አድርጋ የምትይ ሴት ስትገኝ አይደል። ዘንድሮ ኮ ለገንዘብ እንጂ ለትዳር የምትገኝ ሴት ፈልጎ ማግኘት በጣም ከባድ ሆኗል። ምን እያደረግሽ ነው? ስትገባ ደክሞ ክስላየውኝ ቀለል እንዲልክ በቅጥቃ ዘኋል። ጠብብዬ ነው። ቆይ ግን አንቺ ልጅ ችግርሽ ምንድን ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ለራስ ብላ በደከመች ለምንድን ነው የምትቆጣት? ቆይ ግን ለምን ነው እቺን ማትረባ ሴት አስወጥተሽ ሌላ ልጅ ቻለሽ ሰራተኛ ማቀጥር ይልኝ? ምን አደረገችክ? ስለደከመ እግር ክልጣብን ያለችው፣ እንድሮም ክብር ለማይገባው ክብር አይሰጥም። እሜ አሁን እውነት ለኔ ካልጠፋ ሴት ሰራተኛ ትመኝልኛለሽ? በዛ ልጅ ዝርግርግ ኮነች። ደሞ ጫማ የናውልቃ እግሬ ልታቆሻይ ነው እንዴ? ወይ ጉድ ፈልጋን የመጣው በምድር ላይ ያለውን የግፍ ጫፍ ከበፀምክ ብኝ በኋላ እሳ ይዳጋ ያደረግኩሽ ልትለኝ ነው። አዝናለሁ፣ ፍርቱና። በተደጋጋሚ ልወድሽ እንደማልችል ነግሬሽ ነበር አይደል? የምርህ ነው ታውቃለህ አይደል? ወደዚህ ግንኙነት ውስጥ እንድንገባ እኔ አላስገደድኩም። በቃ የምትጎዳኝ ከሆነ ተወው ይቅር ብዬህ ነበር። አንተ ግን አልሰማኸኝም። ምን ማለት ነው? ለዚህ ጉዳይ ተጠያቂ እኔ ብቻ ሳልሆን አንቺም እኮ ነሽ። ታውቂያለሽ አለም። እና በእኔ እያላከክ ነው። ምን ማለት ነው? እንዳምንክ እኮ ነው ያደረግከኝ። ዋሽተኸኛል። ሰምኛለሽ። ዋሸውሽም አልዋሸውሽም በተግባር መከልከል ነበር፣ በቃል ብቻ አይደለም። አንቺ በቃል የከለከልሽኝ፣ በተግባር ብትከለክል ኖሮ አብረን ባል ወደቀር አብረን ባልተሳሳትን ነበረ። እንዳምን አድርገኛል። የሌሌ ታሪክ እየፈጠርክ እኔ የነገርከኝ እና አምኝክ ነበረ። ምንም አላመንኩሽም። አንቺ እንድታምኝኝ የሚያስገደርግሽ ምንም አይነት ነገር የለም ነበረ። ከበሬት ተነስተሽ፣ አንቺ እኮ ሰራተኛለሽ ተነስተሽ ከባለቤት ልጅ ጋር ግንኙነት መፍጠር ምንም ብልሽ ምንም፣ እንዴት ታምኛለሽ? እኔስ አንቺ ከየት ነይ ከምን ናይ በምን ላውቅ እችላለሁ?

እማዬ ነች። አይደለም እንደዚህ ለብሰሽ መኝታ ቤት ገብተሽ አልጋውን አንጥፊ ያለችሽ። ቆይ ለምን የምታለቅሽው? አገባሽ አሉ አልኩሽ አይደለም እንዴ? ለምን ማትረጂኝ? እኔህን ማድረግ አልችልም ጋሼ። በእርግጥ አልዋሽም ወድጃ አለው፣ ግን ደግሞ መጎዳት አልፈልግም። እንደማልጎዳሽና አግብቼሽ እንደምኖር ቃል ገባውልሽ አይደለም እንዴ? በኋላ የምትፈልገውን ነገር ካገኘክ በኋላ ቃልን ብታጥፍስ እንደዚህ አይነት ሰው እመስላለሁ ዴ? አዎ ትመስላለህ። ምን? አዎ ያልኩበት ምክንያት አለኝ። ምክንያቱም አንተ እኔን በጣም መቅረብ የጀመርከው እማማ ወንድ እንደማላቅ ከነገሩክ በኋላ ነው። ድሩ እንደዛ አንቋሸሽሽና አንቅሽ የነበረው ምናልባት እንደዚህ ክብር ያለሽ ስላልመሰለኝ ነው። እና የምታገባኝ ከሆነ ይሄ ነገር ከጋብቻ በኋላ አይደርስም። ከጋብቻ በኋላ አልሆነ ምን ምንትናል። በይ አሁን ውዴን ለመሆኑ ግን ቤተሰብ አለሽ? ምነው፣ መታወቅ ፈልገው ነው? እንደዚህ መረን አድርገው ያሳደጉሽን ቤተሰቦችሽ ካሉ ማወቅ ፈልጌ ነው። መረን መረን ደግሞ ማለት ነው? እኔ እኮ እርሶ፣ ሰውዬ ወይ እርሶ ሴትዮ የሚያወጡት አማርኛው ምንም አይገባኝም። ግን ደግሞ ቤቢ ምን ብሎኛል መሰሉት? ያው ለአማችሽ ጥሩ ሴት መሆን አለብሽ ብሎኛል። ስለዚህ ምንድን ነው የሚወዱት ነገር ኦር ደግሞ የሚጠሉት ነገር ምንድን ነው? መጀመሪያ አንቺ የምትጠይውን ባውቅ አይሻልም? ኦኬ፣ እኔ የምንጠላለው መሰሉት? ቅቢ ያክ ቅቤ በጣም ነው የሚያስጠላኝ። ስሙ ራሱ እንዴት እንደምጠላው። እና ደግሞ ይሄ ምንድን ነው ይሄ ምንድን ነበር የገብስ ዱቄት ተፈጭቶ አስቤት ምናምን እንዴ፣ ኦማይጋድ ሶ ዲስከስቲንግ። እንዴት ነው የሰው ልጅ የሞቀ አጥሜት የሚጠጣ ማለት የሞቀ ሊጥ። ኦማይጋድ ሳስበው ራሱ እንዴት እንደሚስጠላኝ። በጣም ነው የምጠላው። በቃ ይቅርታ ማለት በጣም ያስጠላኛል። ሌላ ስምንት ጠይ ይሆን የኔ ልጅ ዋት

እኔ ስቆጡ በጣም ነው የሚያስጠላኝ፣ ይደብረኛል። በቃ አማቺ ከአሁኑ የወደዱኝ ይመስለኛል። ያችን ማትረባ አለቀላት። ማንች ማትረባ? እቺ ሰራተኛ ምናምን የተባለችው፣ አንተ ብታይ ምን ብለው አይጠይቁኝ መሰለህ። አንቺ መጀመሪያ ምን ብለሽ ነው እንደዛ ብለው ጠይቀችሽ? እኔማ ምን ይወዳሉ ብዬ ነበረ የጠየኳቸው? ስለዚህ እሷ የምትወደውን ከመናገሯ በፊት አንቺ የምትጠይውን ጠይቀችሽ። ፓ፣ አደገኛ ነች። እሺ፣ እውነት ግን ቆይ ይሄ ነገር እንዴት ነው? ምናልባት የምጠላውን ነገር አርጊ ሊሉኝ ሆን እንዴ? ወይኔ ጉዴ። አይነዊት አይገርምም ግን ሌላው ይቀርሺ። እሺ፣ አሁን ኩሽና ገብተሽ ምግብ ስሪ ቢሉኝ አሁን ምን ሊውጠኝ ነው? ወይኔ ጉዴ። ይሄ የስልባቡት የሆነ ልጅ ምራቴን በብዙ አስለቀሰብኝ፣ አይደል? ያኔ እንደቀፈፈኝ ቢቀርብኝ ይሻለኝ ነበር። እና ለዛች ለሰው እሩብ በቀላሉ እጅሽን ልትሰጪ ነው? ከእኔ ቀድሞ እሱ ከተሸነፈላት ምን ማድረግ እችላለሁ? ትችያለሽ በደንብ ካሰብሽበት ያችን የማትረባ ከዚህ ቤት ጨርቋን አስጥለን ማስኬድ እንችላለን ታዲያ ካልወደደኝ የሷ መሄድ ምን ዋጋ አለው። አንቺም ጋር እኮ ብዙ ጥፋት አለ የኔ ልጅ ባሎች ራሷን የጠበቀች ሴት ነው የሚወዱት ብዬ አንድ ቁምሳጥን ሙሉ ልብስ ገዝቼ ሰጠውሽ ይሄው አንድም ቀን ለብሰሽው አታውቂው ወስደሽ ነው ያስቀመጥሽው ግን እኮ አንዳንዴ ፕሮግራም ሲኖር ምናምን እኮ አድርገዋለሁ አንዳንዴ ብሎ ራስ መጠበቅ የለም ጥንቅቅ ብለሽ ነው መኖር ያለብሽ አሁንም ቢሆን አይኑን አልገልጥ ብሎ ነው እንጂ እንደዚህ እንኳን ተጎሳቁሎሽ፣ ከዛች ሩብ ሴት አንቺ ትበልጫለሽ። አንቺ ግን ምን አይነት ቅን ሰው ነሽ? ቅን ብሆን ምን ዋጋ አለው? ቅንቅናሞ ልጄ፣ አሁን ከመጠቃት ወደ ማጥቃት እንሄዳለን። ኳስ ልንጫወት ነው እንዴ? እዚህ ከኳስ በላይ ሌላ ሚያዝናና ጨዋታ አለ። በሜዳችንማ ነጥብ አናስጥልም። ልክ ነሽ። እራሴንማ በደንብ መጠበቅ አለብኝ። ከእሷ በምንም አላንስም። ምግብ ፈልጌ ነበር ልጅቷ ሰርታ ደሞ፣ ልጅቷ ማናት? ሰራተኛ ቀጠራችሁ እንዴ? ያቺ ማናት ፍርቱና ምናምን አለች አይደል እንዴ? ስንት ነው ሰራተኛ የሚቀጠረው? ያንችን አላውቅ። እኔ ግን ከድሮም ጀምሮ በሰራተኛ የተሰራ ምግብ በልቼ አላውቅ። እና እስካሁን ታዲያ ማን ነበር እየሰራ እያበላውት የነበረው? ምራቴ ናታ የልጄ ሚስት እያለች እንዴት ከሰራተኛ እጅ በላለሁ ብዬ ይኸው ጾሜን ነው ያልኩት። ማለት መቼም እኔ ኪችን ሄጄ እንድሰራ ፈልገው አይደለም። አይደል አይደል፣ አንቺን ለመስራት ያብቃሽ እንጂ ኪችኑ እራሱ እዚሁ ይመጣልሻል። ደግሞ ልትንከባከቢኝ ቃል እንደገባሽ አትርሽ። እሱማ ቃል ገብቻለሁ። እንግዲህ የእኔ ምራት መሆን የሚጀምረው ቆንጆ ምግብ ሰርቶ ከማብላት ነው። እና እኔ ምራት ምግቡን አጣፍጤ ከሰራሁለት ታዲያ ያቺ ፍርቱና ምናምን ማለት ይተዋሉ እ በሆዴ ማት ፈትኝኝ እንጂ ገና ሁለታችሁንም የማወዳድርበት ብዙ ነገር አለ።

እስከዛ ድረስ ወደ ኪችን መጡ በቀይ ሽንኩርት እየሰበርኩ ጠብቃቸዋለሁ። ነው ጠብቃቸዋለውረእየሚአማርኛው ማረቡ ምግቡን ይዘህልኝ የምትመጣው አልፈልግም። አንተ ራስ ምግቡን ይዘህልኝ ነው። ደግሞ ስለ እራበኝ አንድ ሁለት በርገር ቴክ አዌይ አድርገህ ይዘህልኝ ነው። ኪችኑን ከጨረስሽ ለማማ ምግብ ላበስልላቸው ነበር ይሄው ሽንኩርት ወጥቼ እያየሻል፣ እንዴ ነው ወይስ ነገር ፍለጋ ነው? አረ ምን ነገር ፍለጋ መጣሽ? ምግቡን እኔ ራሴ ሰራላችኋለሁ። አንቺ ሂጂና ቤቱን አጽጂ። ልብስም ካለ የሚታጠብሽ ካለ ማጠብትሻለሽ። ደግሞ ይሄ አማቴ አማቴ የምትሆን ነገር ማቆም አለብሽ እሺ? ከዚህ በኋላ እዚህ ቤት ውስጥ አንድ ምራት ነው ያለው፣ እሷንም እኔ ነኝ። ቆይ ግን አንቺ ትንሽ እንኳን አታፍሪም እንዴ? ሰራተኛ ሆነሽ መጥተሽ ሚስት መሆን ሲያምረሽ፣ አትሳሳች እሺ። ታዲያ አሁንም የኔ ባል ነው ታዲያ፣ የመጀመሪያ ነው ገባሽ? አሁን ጂና ስራሽ እንሰሪ ይልቅ በጊዜ ወደ መጣሽበት ብትመለሽ ይችላልሽ። ፈራው እኮ በጣም ጨምላቀ እና ከዚህ በኋላ ባሌ ወንክ ማለት ነው። ብዙ ከደከምሽ በኋላ በመጨረሻም ተኛሽ ልኝ በዚህ። ነገር ግን እንደማልጸጸት እርግጠኛ ነክ። ለምን ትጸጸቻለሽ? አረ በፍጹም አትጸጸች ምን ቆንጆ። እኔ ግን ልቤ እየመታ ነው። ምናልባት ነገርየው አድክመሽ እንዳይሆን ይድርዛ። የምሬን እኮ ነው ግን የእውነት ይሄ ነገር የፈጠነ ይመስለኛል። አይዞሽ ካሁን በኋላ አልፈጥነም። ሂዱ ድዛ በዛ በእናት አታሳፉ ላይ የእውነት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ልጅ አንችኮ የዚህ ቤት ምራትነሽ መብት ሽን ወቂ እንጂ ይሄ አጉል ማለቃቀስሽንታኝእና ቆፍጠን ያለች ሚስቱኝ ከዛ እች ድንቢት በራሷ ሰአት ቤቱን ለቃ እንድትሄድ ማድረግ አለብን። ልክነሽ እንዲህ እንደፈለገው ተጫውቶብኝ አውጥቶ ሊውረውረኝ አይችልም። እችኛዋ ምራቴን አጠፍታብኝ የነበረችው አየሽ አይደል? እንደዚህ ቆፍጠን በይ። ከኔ ጋርነሽ አይደል ዎ ከአንቺ ጋር ነኝ። በቃ የኔ ውድ፣ ሁሉንም ነገር አብረን እናስተካክለዋለን። ብታውቂ ከአንቺ በላይ እዚህ ቤት ውስጥ መብት ያለኝ እኔ ነኝ። እሺ ስለመብት ነው የምታወሪው? አንቺ እኮ ማለት የዚህ ቤት ተራ ሰራተኛ ማለት ነሽ፣ እያስታወሽ እንጂ። ይኸውልሽ ከእኔ ጋር መፎካከሩን ትተሽ በጊዜ ከዚህ ቤት ውልቅ ብትይ ነው የሚሻልሽ። የምርሽ ነው? ከዚህ ቤት ማን እንደሚወጣ አብረን እናያለን። አረሳሽ እንዴ! እኔ እኮ ነኝ መኝታ ቤት ድረስ ሰተት ብዬ የገባሁት። እውነት ለምልሽ እኔ አንቺ የሚያደርገኝ ቀስ ብዬ አንገቴን ደፍቺ፣ ሻንጤ ይዤ ነበር ውልቅ ብዬ የሚወጣው። እንዴ አታስቢው። እሺ፣ ሻንጣችንን ከዚህ ቤት ማን ይዞ እንደሚወጣ አብረን የምናየው ነው። አልገባሽ? ዶንት ታች ሚ ኦኬ፣ ዶንት ታች ሚ የማንሽ አይን አውጣ፣ ትንሽ እንኳን አታፈሪ። አረ እባክሽ አፍሽን ዝጊ እሺ! ደግሞ ዲካም እንዳትነኪኝ፣ አፍሽን ዝጊ እንዲህ ምራቶቼ እዚህ ሆናችሁ ነው እንዴ ትንሽ እኮ ራሴን አመመኝና ማን ቅቤ እንደሚቀባኝ ቤሪ አቤት ማማ እኔ እኮ ምግብ ልሰራ ብዬ እያዘጋጀሁ ነው ማንሽ ፍርቱና አቤት ታለም እሷ አዲስ ስለሆነች አንቺ ግቢና ምግቡን ስሪልኝ እስቲ አዲሷ ምራቴ ደግሞ ቆንጆ አድርጋ አናቴን ቅቤት ቀባ ለማንኛው የጨዋታውን የመጀመሪያውን ጎል አስቆጥረናል ድሉ ይቀጥላል ውይ እታለም ግን በጣም የምትገርሚ ሰው ነሽ ውለት ድስቱን አደበነችው ድንቄም ባለሙያ